ከዚህ ወደዚህ ይህን ስልክ እንዴት እንደሰራሁት በዚህ ቪዲዮ አሳያችኋለሁ ማለት ነው። እንደምታዩት እጄ ላይ ኤ14 ስልክ አለ ዋቱ ክሬዲት የጠየቀ ወይም ደግሞ ኬጂ ሎክ የሆነ ኤ14 ስልክ አለ ማለት ነው። ኬጂ ሎክ መሆኑን አንድ በዚህ ማወቅ እንችላለን፣ ወይም ደግሞ ሳሜፍ ደብሊ ኦፊሻል ዌብሳይቱ ላይ በመግባት በአይማይ ነምበር ወይም በሴሪያል በዚህ መንገድ ቼክ ማድረግ እንችላለን። ኬጂ ሬጅስተር የስ ብሎናል። ስለዚህ በዚህ ማወቅ እንችላለን ወይም ደግሞ ስልኩ ወሎድ ሞድ በማስገባት ማወቅ እንችላለን ማለት ነው ስልኩ ሎክ ነው ስለዚህ ይህንን ስልክ እንሰራዋለን ማለት ነው ያው ስልኩ ሌተር ሴኩሪቲ ፓች ስላለው ድሪል ነው የምናደርገው ድሪል አድርገን በዚህ መንገድ ከበየድን በኋላ እንሰራዋለን ማለት ነው እና እንደዚህ ኬጂ ሎክ የሆኑ ስልኮች ኤፍአርፒ ሆነር ሊሆን ይችላል ሳምሰንግ ኤፍአርፒ ሌሎችም ስልኮች እንደዚህ አይስፒ የሚፈልጉ ስልኮች ካላችሁ ይዛችሁ መምጣት ትችላላችሁ። አሰላ ሲቲ ሞል አጠገብ ቡና ባንክ ያለበት ህንጻ አንደኛ ፎቅ ቁጥር አምስት መምጣት ትችላላችሁ ማለት ነው። እንግዲህ እንደምታዩት ስልኩን በዚህ መንገድ ጽድት አድርገን ሰርተነዋል። ዋይፋይ አገናኝተን ቼክ እያደረገ ነው። ስለዚህ እንደነዚህ አይነት አይስፒ የሚፈልጉ ስራዎች ካላችሁ ይዛችሁ መምጣት ትችላላችሁ። በተጨማሪም የሰርቨር ስራዎችን ከኛ ጋር መስራት የሚፈልጉ ቴሌግራም ኢትዮ ፕሮ አሎክ ላይ ወይም ደግሞ ኦፊሻል ዌብሳይታችን ኢቲፕሮአሎክ ዶት ኮም ላይ በመግባት ኦርደር ማድረግ ትችላላችሁ። አሪፍ ዋጋ ስላለን በደንቡ ትጠቀሙበት አላችሁ ብለን እናስባለን። ይሄ ቪዲዮ ሌሎች ቴክኒሽኖች ጋር እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። እናመሰግናለን።